ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 19 2017 ዓ ም እለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። እንዲሁም ደግሞ የግንባር ሪፖርቶችን አካትቻለሁ። እነዚህ መረጃዎችና ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ በ19ኛው ሰኔ በዕለቱ ምንምን መረጃዎችን ይዛል ካላችሁ አብራችሁ ስትቆዩና ስትከታተሉ የምሰማቸው ይሆናሉ። መረጃዎቹን ከተለያዩ አካባቢዎች ነው ያሰባሰብኩት ከትግራይ አካባቢ ያለው ውጥረት በተመለከተ አዳዲስ መረጃዎችን ይዣለሁ ወልቃይትን ጨምሮ እንደዚሁ አማራ ክልል የተለያዩ አካባቢዎች ያሉ የግንባር መረጃዎች እንደዚሁ አካትቻለሁ አዲስ አበባን ጨምሮ በተለያዩ አካባቢዎች የሚወስዱን መረጃዎች አሉ እነዚህ መረጃዎች በቅደም ተከተል ወደ እናንተ እያደረስኩ አብሬያችሁ ቆያለሁ እናንተም እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም የአስተያየት መስጫ የኢሜል አድራሻ ነው እንዲሁም ደግሞ ጥቆማ ማድረሻ ከዛ ባሻገር ደግሞ ለሀሳብና ለአስተያየቶቻችሁ በማህበራዊ ሚዲያ መገናኛ መንገዶች መልእክቶች ልታደርሱ ይችላላችሁ። በርካቶቻችሁ እያደርሳችሁ ስለሆነ በእጅጉ አመሰግናለሁ። ዛሬ በተለይ ከተለያዩ አካባቢዎች የነዳጅ እጥረትንና በትራንስፖርት ችግርን በተመለከተ ከተለያዩ አካባቢዎች መረጃዎች ያደርሳችሁኛል። በዚህ ሰዓት ጥቆማዎቻችሁና ሀሳቦቻችሁን የማደርሳቸው ይሆናሉ። ከገታ ከዝርፊያ ጋር በተያያዘም እንደዚሁ የተለያዩ መረጃዎችን አድርሳችሁኛል። እነሱም በሌላ ጊዜ የሚመለስባቸው ይሆናል። አሁን አዲስ አበባ ያገኘሁትን መረጃ ማስቀደም ልጀምር። በአዲስ አበባ ትምህርት ቢሮ በኩል እየተሰራ ያለውን ጉዳይ በተመለከተ ትምህርት ቤቶች እየተዘጉባቸው ያሉ የትምህርት ቤት ባለቤቶች ቅሬታዎችን እያቀረቡ ነው የሚገኘው። ለኢትዮ ፎከስ አስተያየት እና ቅሬታ ያቀረቡ የአንድ የግል ትምህርት ቤት ባለቤት እንደሚሉት በአዲስ አበባ ትምህርት ቤቶች እየተዘጉ ያሉበት መስፈርት ከፍተኛ ችግር ያለበት እና በተደጋጋሚ ቅሬታ ያቀረብንበት ነው። ከዛ ባሻገር ፖለቲካዊ ፍላጎትም ያለበት እንደሆነ ነው እየገለጹ የሚገኙት። የትምህርት ጥራት ባሻገር እነዚህን ትምህርት ቤቶች በመዝጋት ኦህዴድ ብልጽግና በትምህርት ዘርፍ ለሚሰማሩ ባለሀብቶቹ በሚዘጉ አካባቢዎች ላይ ትምህርት ፍቃድ ለመስጠት እያደረገ ያለው ጥረትና ከዚህ ጋር በተያይዞ የሚፈልጉት በአዲስ አበባ ከተማ ውስጥ የዲሞግራፊ የትምህርት እንዲሁም ደግሞ የትውልድ ላይ የሚፈልጉት ነገር ለማሳካት ነው ይህን እየሰሩ ያሉት የሚል ቅሬታ አስተያየት አቅርበዋል። ብዙ ዝርዝር ጉዳይ አለ፣ የማደርሳችሁ ሆናል። አሁን ክርክራችን እንጨርስና የምናደርሳቸው በርካታ መረጃዎች አሉ። ኦሮሞኛ ቋንቋን ከመስጠት ጀምሮ ለኦሮሞ ባለሀብቶች አዳዲስ ትምህርት ቤቶች እንዲከፍቱ ከማድረግ እንዲሁም ደግሞ በከተማ አስተዳደሩ ሁለት ትምህርት ጽህፈት ቤት ተቋቁሞ የኦሮሞኛ እና የአማርኛ ጋር በተያያዘ ያለው የካሪኩለም እና የፖለቲካ ጫና በትምህርት በአዲስ አበባ ትምህርት ላይ ያለው የኦህደድ የፖለቲካ ፍላጎት በግልጽ የሚገልጹ ዝርዝር መረጃዎችን ወደፊት አደርሳለሁ ብለዋል። አዲስ አበባ አካባቢ ያለውን ጉዳይ በተመለከተ ተጨማሪ መረጃዎች ካላችሁ ታደርሱኝ ትችላላችሁ። ሌላው እንደዚሁ ከነዳጅ ጋር በተያያዘ እንደዚሁ ከደረሱኝ መረጃዎች መካከል ከደሴ የደረሰ መረጃ አምስት ቀን አምስት ቀን ሙሉ ተሰልፈው ነዳጅ የሚፈልጉ ተሽከርካሪዎች ላይ ደርሳቸው ይችላል አልቋል ይባላል። ከፍተኛ የሆነ ነዳጅ ችግር ነው ያለው። የትራንስፖርት ችግር ተባብሷል። ደሴ ከተማ ባልተለመደ ሁኔታ ረጃጅም የሜታ ሰልፎች ይታያሉ። የመንግስት ተሽከርካሪዎች ጭምር ለአገልግሎት እንዲሰጡ ቢገደዱም መፍትሄ አልመጣም። ትራፊክ ፖሊሶች የመንግስት ተሽከርካሪዎች ለሰራተኞች በመውጫ ሰዓት እና በመግቢያ ሰዓት የትራንስፖርት አገልግሎት እንዲሰጡ ሲያስገድዱ ነበር። ይሄ ከነዳጅ ጋር ተያይዞ በርካታ ታክሲዎች ከትራንስፖርት ስምሪት ውጭ በመሆናቸው የመጣ ነው። በከተማው ውስጥ እንደዚሁ ነዳጅ ቅድሚያ የሚሰጣቸውም የኮሪደር ልማት ተሰማርተዋል ለተባሉ ተሽከርካሪዎች ብቻ ነው። ከዛ ባሻገር ማዳበሪያ ለጫኑና ለገበሬው በእርሻ ወቅት ማድረስ እንኳ ለሚችሉ ከጅቡቲ ለመጡ ተሽከርካሪዎች እንኳ ወረፋ ጠብቃችሁ ቅዱ በሚል የነዳጅ ጥረት ተሽከርካሪዎች ቆመው ይገኛሉ ነው ያሉት። ይሄ ሁሉ የሆነው ግን በብልጽግና ባለስልጣናት እውቅና ሐምሌ ላይ ከፍተኛ የነዳጅ ዋጋ ጭማሪ ይደረጋል ስለተባለ አሁን በርካታ ነዳጅ ተደብቆ ነው የሚገኘው ነው የሚሉት ጥቆማና አስተያየት ያደረሱ የመረጃ ምንጮች አዲስ አበባን በተመሳሳይ የነዳጅ ማደያ ባለቤቶች ከብልጽግና ባለስልጣናት ጋር ሐምሌ ላይ ከሚደረገውና ጭማሪ ጋር ከተያይዞ ከሚገኘው የሽያጭ ትርፍ ላይ እስከ አርባ ፐርሰንት ድረስ ለባለስልጣናት ለመስጠት ተስማምተው በርካታ ነዳጅ ደብቀው ይገኛሉ። ነዳጅ ጣቢያዎቻቸውንም ዘግተው ነዳጅ የለንም ብለው እንደዚሁ ከስራ ውጭ ሆነዋል። ይህን እንግዲህ ከባለስልጣናት ጋር በመነጋገር በሕዝቡ ላይ እያደረሱት ያለው ግፍ ነው ሲሉ ነው የገለጹት። ወደ ሌሎች መረጃዎች ነው የሚሄደው። ወደሌሎች መረጃው ሲሄድ በሰሞኑ እንግዲህ መነጋገሪያ ከሆኑት ጉዳዮች አንዱ በመተማ በቅማን ታጣቂዎች በመከላከያ በአድማ ብተና፣ እንዲሁም በንጹሐን እና በተሽከርካሪዎች ላይ የተፈጸመውን ጥቃት በተመለከተ በተለይ ሾፌሮችን በተመለከተ እንደዚሁ አቤቱታዎችን አድርሰዋል። ሾፌሮች ማህበር አመራር የሆኑ ለኢትዮ ፎከስ እንደገለጹት የሾፌሮች ደህንነት እጅግ አደጋ ላይ ወድቋል። በዚህ መቃ ተብሎ የሚጠራው አካባቢ የተገደሉ ሾፌሮች ቁጥር 21 ደርሰዋል ተብሏል። እጅግ አሳዛኝ ነው። 21 ሾፌሮች በአንድ ቀን በታጣቂዎች ተገድለዋል ነው የሚሉት። በዚህ አሳዛኝ እልቂት 15 የከባድ መኪና አሽከርካሪዎች፣ ስድስት የሚኒባስ አባዱላ ሾፌሮች ናቸው የተገደሉት። ከጅቡቲ ማዳበሪያ የጫኑ የጥቁር አባይ ሾፌሮች ጭምር እንደዚሁ ተገድለዋል። 15 አስከሬኖች ወደ ትውልድ ቀያቸው ከትላንት ጀምሮ ተልከዋል። አሳዛኝ የሆነ እልቂት ነው እየደረሰው በኢትዮጵያ የሾፌሮች ታሪክ በአንድ ቀን ይህን ያክል ሾፌር የተጨፈጨፈበትና ያለቀበት ታሪክ አጋጣሚ ኑሮ አያውቅም ይላሉ የሾፌሮች ማህበር አመራር። ከዚህ አንጻር የሾፌሮች ደህንነት አደጋ ላይ ስለሆነ ምን ማድረግ እንዳለብን አናውቅም። ሁለት ወንድ ማማቾች ሾፌሮች ጭምር አስከሬናቸው ተነስተዋል። እጅግ አሳዛኝ የሆነ ነገር ነው የተፈጸመው። ለእናታቸው አስከሬን ተልኳል። ይህን ሁሉ ሾፌር እየሰማ ያለበት ሁኔታ እጅግ አሳሳቢ ነው የሆነ ያለውን ነገር ለመግለጽ በማንችልበት ደረጃ ላይ ደርሰናል። ስራ ለማቆም የሹፌሮች ማህበር ውይይት ላይ ነው የምንገኘው። የሚጠብቀን ከሌለ፣ ህዝብና መንግስት ከጎናችን ካልሆነ ስራ አቁመን በርሃብ አስከሬናችን ከቤታችን ቢወጣ ይሻላል፣ ልጆቻችን አስታመውን ቤተሰቦቻችን አስታመውን ብንሞት ይሻላል የሚል ውሳኔ ላይ ደርሰናል። በቀጣይ ቀናት የሚወሰዱ እርምጃዎችን በተመለከተ የምናሳውቃችሁ ይሆናል ነው የሚሉት። አሁን የሹፌሮችን ጉዳት መረጃ ገና እያሰባሰብን ነው፣ የተጎጂ ሹፌሮች ቁጥር ከዚህም በላይ ሊጨምር ይችላል። ትላንት በተመሳሳይ እዚሁ አርማጭሆ አካባቢ እንደዚሁ የተገደሉና የታገቱ ሹፌሮች አሉ። እነሱም በተመለከተም ከተለያዩ አካባቢዎች ያሉ መረጃዎችን እያሰባሰብ ነው ብለዋል። የማህበሩ አመራር ባለፈው ከጅቡቲ ጀምሮ እስከ ሸቀጦች መዳረሻ ድረስ ያለው የጸጥታ ችግር አሳሳቢ ነው በሚል ስራ ለማቆም እንቅስቃሴ ላይ በነበርንበት ጊዜ ከመንግስት ጋር ድርድር ተደርጎ መንግስትም እጀባ፣ ጥበቃ፣ አስተማማኝ የጸጥታ ዋስትና እንደሚሰጥ ተደራድሮ ነው ስራ እየጀመር ነው። አሁን ግን የከፋ ችግር ላይ ይወድቀናል ነው የሚሉት። ባለፉት ሰባት አመታት ቢያንስ በየአመቱ ከመቶ በላይ ሾፌሮች ይገደላሉ፣ ይታገታሉ፣ የአካል ጉዳት ደርሶባቸዋል። የተገደሉም አሉ፣ በወጡበት እየቀሩም አሉ ነው የሚሉት። በአጠቃላይ እንግዲህ ከአንድ ሺ በላይ ሾፌሮች አብይ ወደ ስልጣን ከመጣ በኋላ በጸጥታ ምክንያት ታግተዋል፣ ተገድለዋል፣ ገንዘብ ከፍለው ተለቀዋል፣ ስራ ያቆሙም አሉ፣ እንደዚሁ ደግሞ ደብዛቸው የጠፋም አሉ፣ በርካቶች ናቸው። በዚህ መሀል ነው ሾፌሮች ያሉ ሲሉ ነው ቅሬታ ያቀረቡት። በዚህ ምክንያት እንግዲህ መተማ ወረዳ መጣ ከተማ በአንድ ቀን ብቻ ሀያ አንድ ሾፌሮች የተጨፈጨፉበት ግን በታሪክ ታይቶ የማይታወቅ እጅግ አሳዛኝ በሾፌሮች ላይ የደረሰ ጥቃት እንደሆነ እና ይህም ጥቁር ታሪክ እንደሆነ ነው በአጽኖት እየገለጹት። እንግዲህ ከዚህ ጋር በተያያዘ የሾፌሮቹ ቁጥር 16 ነው የተገደሉት የሚል ነበረ። አሁን የወጡ መረጃዎች የሚያሳዩት 21 ሾፌሮች መድረሳቸው ነው። የ15ቱ አስክሬን በ16 ወደ ቤተሰቦቻቸው ተልኳል። እንዲሁም ደግሞ ትላንትም የተላኩ አስክሬኖች አሉ። አሳዛኝ በሆነ ሁኔታ ነው ሾፌሮች እየተጨፈጨፉት ብለዋል። ሌላው እዚሁ መተማ ከታጣቂዎቹ ከፈጸሙት ጥቃት ጋር በተያያዘ በብልጽግና በአድማ ብተናና በመከላከያ ጀኔራሎች መካከል አለመግባባትና ፍጥጫ ተፈጥሯል። የዞኑ አስተዳደር ከመከላከያና ከአድማ ብተና ኃላፊዎች ጋር የነበረ ስብሰባ ባለመስማማት ተጠናቋል። የሚገርመው መከላከያ ታጣቂዎቹ ጥቃት የፈጸሙበትን የመቃ ከተማን መልሰው እንዲይዙ ፈቅዷል። ታጣቂዎቹ ከመከላከያ የወሰዷቸውን ድሽቃና የቡድን መሳሪያዎች ከመለሱ አካባቢውን መልሰው መያዝ እንደሚችሉ ነግሯቸዋል። ይሄ በአድማ ብተናና በዞኑ የብልጽግና አስተዳደር በኩል ቁጣ ቀስቅሷል ነው የተባለው። ከታጣቂዎቹ ጋር የመከላከያ ጀኔራሎች ድርድር አድርገዋል። ታጣቂዎቹ ከመከላከያ የወሰዱትን ዲሽቃ፣ ሞርተር እንዲመልሱ እየተደረገ ነው። በትላንትና ሁለት እየተወሰነ ውሉ መሳሪያ መልሰዋል። እንግዲህ በዚህ ጥቃት በትንሹ ከ150 በላይ የአድማ ብተና አባላት፣ 16 የመከላከያ አባላት፣ 21 ሹፌሮች፣ 14 ንጹሐን ጨምሮ እስካሁን ደብዛቸው የጠፋ ሰዎች ጨምሮ የደረሰው ጉዳት ከፍተኛ ነው። ይህንን ለፈጸሙ ታጣቂዎች ከአድማብተና የማረኳቸው መሳሪያዎችን አንሰጥም፣ ከመከላከያ የወሰድ ናቸውን ግን እንመልሳለን በማለት ነው ከመከላከያ ጋር እየተደራደሩ ያሉት። ይሄ እንግዲህ ከፍተኛ የሆነ የእርስ በርስ ቅሬታ ፈጥሯል። ትናንትም ዘገባውን አድርሻችሁ ነበር። ዛሬ እንግዲህ በዞን ደረጃ ያለውን ስብሰባ በተመለከተ የደረሰው መረጃ ምንድን ነው? የዞኑ ብልጽግና የመከላከያ ኮማንድ ፖስት መሪና የአድማ ብተና አዛዥ ለሶስት ተከፍለው ነው በዚህ ጉዳይ እየተነታረኩ የሚገኙት። የዞኑ አስተዳደር እንዴት ድጋሚ ኬላ ይሰጣቸዋል? ዓላማቸው ሌላ ከሆነ ለምን እናንተስ ከፋኖ ጋር ትዋጋላችሁ? እኛንስ ለምን ከፋኖ ጋር ታዋጋላችሁ? እነሱስ ወንድሞቻችን አይደሉም ወይ የሚል ጥያቄ አንስተዋል። እንግዲህ ከፋኖ ጋር እየተዋጋን ፋኖ ኬላ ይዟል ብለን እየተዋጋን ባለንበት ሁኔታ ይህን ጥቃት ለፈጸሙ ታጣቂዎች ኬላ ይሰጣቸው መባሉ በመከላከያ በዞኑ ብልጽግና በኩል ይህንን አስነስቷል። ሌላው የአድማብተና አዛዥ ወይ መከላከያ እርምጃ ወስዶ ያሳየን፣ ወይ ደግሞ ቀጠናውን ገብተን እንቆጣጠር። ይሄ ሁሉ አድማብተና ተገድሎ ተመልሰው ኬላ የያዙ ከተባለ ለምን እኛም ከፋኖ ጋር እንዋጋለን? ህግ እናስከብር መስሎን ከፋኖ ጋር እየተዋጋን ያለ ነው። ህግ የማናስከብር ከሆነ መስዋዕትነት የከፈልነው ለምንድን ነው? አሻጥር ካለ አሻጥሩ ልናውቀው ይገባል። እኛም ለሰራዊታችን ግልጽ ማድረግ አለብን። ይህም አይሆን ከሆነ የሚታዘዘን የአድማ ብተና ከወንድሞቹ ጋር የሚዋጋልን የአድማ ብተና ኃይል አይኖርም፣ እንደሚበተን ልታውቁት ይገባል። በዚህ በኩል ያለውን ኃላፊነት መከላከያ ሊረከበን ይገባል ነው ያሉት። የመከላከያ አመራሩ ደግሞ ታጣቂዎቹ በጸጥታ ስራ እያገዙን ነው ማለታቸው ድጋሚ ቁጣ ፈጥሯል። በጸጥታ ስራ እያገዙን ነው ብለዋል እነዚህም እንግዲህ በንጹሃን ላይ ጭፍጨፍ ጽሞ ዝም ከተባለው አላማቸው ሌላ ነው። ስለዚህ የራሳችንን ወገን እኛ አንዋጋም በሚል አቋም ወስደዋል። የአድማብተናና የብልጽግና የዞኑ የዞኑ አስተዳዳሪዎች ተባለው የአድማብተና አዛዡ፣ ወይ አድማ ብተናው ሙሉ በሙሉ ይበተናል ወይ እነሱ ትጥቅ ፈተው ህዝቡ ሰላም ያገኛል። ይሄ ካልሆነ የእኛ የኛ መኖርም ምንድነው ጥቅሞ ከራሳችን የአድማብተና ኃይል ጋር የራሳችን አቋም እንወስዳለን እናንተ እርምጃ የማትወስዱ ከሆነ ብሏል ነው እየተባለው የስብሰባውን ባለመግባባት ተበትኗል። ዛሬ ታጣቂዎቹ ተጨማሪ የመከላከያ ድሽቃ እንደሚመልሱና በዚህም ድርድር እየተደረገ መሆኑ ነው። እግዲህ መከላከያ ከታጣቂዎቹ ጋር እያደረገ ያለው ድርድር ከአካባቢው አስተዳደር እና ከክልሉ የጸጥታ ኃይል ጋር ችግር ውስጥ ከቶታል ነው እየተባለው። ከዚህ ጋር በተያያዘ እንደዚሁ ታጣቂዎቹ አሁንም በመከላከያ ድጋፍ እየተደረገላቸው ቱመት ፎርገና ሽመለ ጋራ በተባሉ ቦታዎች እንቅስቃሴዎችን እያደረጉ ነው የሚገኙ። ታጣቂዎቹ ከመከላከያ ድጋፍ ተሰጥቷቸዋል። በተለይ እንግዲህ በዚህ አካባቢ የእርሻ ስራ ጭምር እያስተጓጉሉ ነው። ዋና አላማቸው፣ የመከላከያ ዋና አላማ ይላሉ የመረጃ ምንጮቹ፣ የታጣቂዎቹ ከፋኖ እና ከህዝቡ ጋር ሲዋጉ እርስ በርስ ሲዋጉ መከላከያ ቆሞ ማየትና በነሱ ኪሳራ ላይ እንደዚሁ ህግ አስከብራለሁ ብሎ ያሰበው ስሌት ነው። ታጣቂዎቹን ድጋፍ እያደረገ ከጎኑ አሰልፏል። ይሄ በህዝቡ ከፍተኛ ቅሬታ ፈጥሯል ነው የሚሉት። ከሰኔ 13 ጀምሮ ከሮቢት ከመቃ ከጭልጋ የመጡ በርካታ ታጣቂዎች ቱመት ፎርገና ሽመለጋር አካባቢ አርሶ አደሮች እርሻቸውን እንዳያርሱ ችግር ፈጥረዋል። በዚህ እንግዲህ እስከ 600 የሚደርሱ የአካባቢው ባለሀብቶችና አርሶ አደሮች እርሻቸውን እንዳያርሱ ተደርገዋል ነው የተባለው። ይሄ ደግሞ በአካባቢው ከቁጥጥር የወጣ ችግር ሊፈጥር ይችላል። ችግሩ ውስብስብ ነው። በዚህ ውስጥ እንግዲህ መከላከያ እጁ አለበት። ይህንን በተመለከተ እንግዲህ አንድ የዞኑ ባለስልጣን ጠይቂያቸው መከላከያ የሚለው ነገር አይገባንም እኛ፣ ምን እየተሰራ እንደሆነም ግልጽ አይደለም ሲሉ ነው ምላሽ እየሰጡት አካባቢ ያለው ሁኔታ እንደ 2011ዱ የአካባቢ ብጥብጥ ሊያስነሳ ይችላል የሚል ስጋት እንዳላቸው ነው የገለጹት። ሌላው ወደ ወልቃይት የሚወስድን መረጃ ነው። በወልቃይት እንደዚሁ አዲስ መረጃ ተሰምቷል። በወልቃይት ጠገዴ ጠለምትና ወልቃይት ጠገዴ ለቅድመ ጦርነት የተሰማሩ በርካታ የህዋት ሰላዮች በቁጥጥር ስር ስለመዋላቸው ከአካባቢ የወጡ መረጃዎች ያሳያሉ። ሬዲዮ ጂፒኤስ የያዙ ሰላዮች ናቸው በቁጥጥር ስር የዋሉት ተብሏል። ከሰላዮቹ በተገኘው መረጃ መሰረት ቢያንስ ከሁለት ሳምንት ባነሰ ጊዜ ህወሃት ወረራ ይፈጽማል። እናንተ የምታቀርቡት መረጃ ለምን ጀምረው ጦርነት ወሳኝ ግባት ይሆናል በሚል ነው ስምሪት እየተሰጠን ብለዋል። ሪፖርታችን ቶሎ ቶሎ አድርሱ ነው እየተባል ነው። ወታደራዊ ዝግጅቱን በተመለከተ ይህንን ገልጸዋል። የዞኑ አመራሮችን ጭምር የተመረዘ ምግብ ለመስጠት እንቅስቃሴ ያደረጉም እንደዚሁ በቁጥጥር ስር ውለዋል። ከዞኑ አመራርና የማነት አስመላሽ ኮሚቴዎችን የተመረዘ ምግብ ለመስጠት እስከ ምግብ ቤቶች ድረስ እየተደረገውን ስምሪት በተመለከተ እንደዚሁ የመረጃ ምንጮቹ በቁጥጥር ስር ውለዋል። ከአንድ ምግብ ቤት ጋር በተደጋጋሚ የዞኑ አመራሮች ከሚመገቡበት ምግብ ቤት ጋር በተያዘ የህወሓት የሰላዮች በተመረዘ ምግብ ለመስጠት እና አመራሮቹን ለመግደል ያደረጉት ሙከራ አሁን አልተሳካም፣ በቁጥጥር ስር ውለዋል። ይህን ያደረጉት ነው እያሉት የተያዙ ሰላዮች እንደሚሉት ይላሉ የመረጃ ምንጮቹ። እርቦን ነው፣ ተቸግረን ነው፣ እየተመለስን ነው የሚል ምላሽ ሲሰጡ በተደጋጋሚ ምርመራዎች ግን መገናኛ፣ ሬዲዮ፣ ጂፒኤስ እና ሌሎች የስለላ መረጃዎችን እንደዚሁ አጋልጠዋል ነው የተባለው። ይህንንም አስረክበዋል። ሰላዮቹ የህዋት ታጣቂዎች አዳዲስ የጦር መሳሪያዎችንም ከተለያዩ ሀገራት በግልጽ የድጋፍ እያገኙ እና እየተደረገላቸው መሆኑን እንደዚሁ አጋልጠዋል። አብዛኞቹ ታጣቂዎች ታጣቂዎችን በተመለከተ በግዴታ ተይዘው ነው እንጂ መዋጋት አይፈልጉም። ብዙዎቹ ከአሁን በፊት በተደጋጋሚ የተደረገው ጦርነትና ሰቆቃ ካምሯቸው አልጠፋም። የመዋጋት ፍላጎት ያላቸው ብዙ ታጣቂዎች የሉም ሲሉ ነው እየተናገሩት። ያው እንግዲህ ግላቸው አስተያየት ነው። ዋልድባ በተመሳሳይ እንደዚሁ ማይደራፎ ተብሎ የሚጠራ ቦታ የሰፈሩ የህወሓት ታጣቂዎች ሌሊቱን የተወሰነ እንቅስቃሴ አድርገው እንደነበር ከአካባቢው የደረሱ መረጃዎች ያሳያሉ። ሌሊቱን እንቅስቃሴ ያደረጉ ታጣቂዎች ተመልሰው እንደገና ወደ ካምፕ ማይደራፎ ተብሎ ወደሚጠራው ቦታ ተመልሰው ገብተዋል ነው የተባለውን። ሰሞኑ እንግዲህ ደብረ አባይ ተብሎ ከሚጠራው አካባቢ የተሻገሩ በርካታ ታጣቂዎች ናቸውን እያደረጉ ያሉት የህወሀት መረጃዎች ከተነሱ እንደዚሁ ከህዋት መረጃዎች አንጻር ተጨማሪ መረጃዎች እንዳደርሳችሁ በህዋት ታጣቂዎችና የታጣቂ አዛዦች እንዲሁም ደግሞ በህወሀት የፖለቲካ ክንፍ አሁን ያው ህወሃት እየተባለ የሚጠራው ምንም እንኳ በምርጫ ቦርድ ህጋዊ ሰውነቱ የተሰረዘ ቢሆንም አሁንም ህወሃት ፖለቲካዊ ወታደራዊ መዋቅር ይዞ በትግራይ ክልል ውስጥ እየቀጠለ ያለ መሆኑ ግን የሚካድ አይደለም። አርሚ 13 አዛዥ የአርሚ 13 አዛዥ ጸጋይ ማርቆስ ሀይሎም ከተባለ ሌላ አዛዥ ጋር ከፍተኛ ወታደራዊ ግብግብ ውስጥ ገብተዋል። ለግድያ እየተፈላለጉ ነው የሚል መረጃ ወጥቷል። ሁለቱ አዛዦች የገቡበትን ሰጥ አገባ በተመለከተ ለምዕራብ ግንባር አዛዥ ብርጋዴር ጄኔራል ምግበ ጉዳዩ ቀርቧል። እስካሁን ግን ውሳኔ አልተሰጠበትም። ከሃዲ ጄኔራሎች ጋር ግንኙነት አለ፣ ከከሃዲ ፖለቲከኞች ጋር ግንኙነት አለ በሚል ነው በጸጋይ ማርከስ ላይ ውንጀላ የቀረበባቸው ሲሉ ነው መረጃዎች የሚጠቁሙት። ሌላው በህወሀት የፖለቲካ ቡድን እና በታጣቂ አዛዦች መካከልም እንደዚሁ ግጭት ተፈጥሯል። የታጣቂ አዛዦቹ የፖለቲካ የፖለቲካ ቡድኑ ያለኛ ፍቃድ ከታጣቂ አዛዦች በተለይ ከአርሚና ከኮርበታች ካሉ አዛዦች ጋር በተደጋጋሚ የሚያደርጉት ግንኙነት ተቀባይነት የለውም። ከዚህ ድርጊታቸው ሊታቀቡ ይገባል። ይህን የሚያደርጉ ከሆነ እርምጃ እንወስዳለን ብለዋል። የታጣቂዎቹ ወታደራዊ አዛዦች ይህንን ያሉት ጀነራል ፍሳሐ ኪዳኑ፣ ብርጋደር ጀነራል ምግበ ኃይሌ፣ ጀኔራል ዮሐንስ፣ ጀኔራል ማሾበየን እና ጀኔራል ኃይለስላሴ ናቸው ተብሏል። የነደብረጽዮን ቡድን እነሱን አልፎ ከታችኛው የታጣቂ መሪዎች ጋር የሚያደርገው ግንኙነት በመቃወም ማስጠንቀቂያ ሰጥተዋል። እርምጃ እንወስዳለን ነው እያሉ የሚገኙት የታጣቂ አዛዦቹ እኛንን እኛ ወክልናለን። እኛን አልፎ ከነዚህ ጋር ግንኙነት ማድረግ ያለኛ እውቅና የፖለቲካ አመራሩ ከክፍለ ጦር ከአርሚ ከኮር አዛዦች ጋር የሚያደርገው ጣልቃ ገብነት አላማው ግልጽ አይደለም። ይሄ ጉዳይ ሊቆም ይገባል ብለዋል ነው እየተባለው እንግዲህ ያው አካባቢ ያለው ወታደራዊ ፖለቲካዊ ሽኩቻ እየተባባሰ ነው። ብዙዎቹ እንግዲህ ከሃዲዎች በሚል የተፈረጁ አሉ። በተለይ ከነጌታቸው ቡድን ጋር ግንኙነት አላቸው የተባሉት በትግራይ የሚገኙ የፖለቲካና ወታደራዊ መሪዎች ከሃዲ በሚል ተፈርጀዋል። በሁለት ቦታዎችም ስልጠና እየወሰዱ የሚገኙ ነጻ መሬት ውስጥ አለን የሚሉት እንደዚሁ የትግራይ ታጣቂዎችም በአፋር እና በጠለምት የሚገኙትም እንደዚሁ ከሃዲ ናቸው ከነሱ ጋር ግንኙነት አላቸው በሚል ነው በርካታ ታጣቂዎችና የታጣቂ አዛዦች እንደዚሁ ሽኩቻ ውስጥ እየገቡት የግድያ ሙከራም የተደረገባቸው የአርሜ አዛዥ እንዳሉም ትግራይ አካባቢ የወጡ መረጃዎች እያሳያሉ። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃው ሲሄድ ወደ ጃዊ የሚወስደን መረጃ ነው የሚያስከትለው። ጃዊ በካምፕ ላይ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ተብሏል። በአዊ ዞን ጃዊ ወረዳ ካምፕ ላይ ዛሬ ማለዳ ከመንጋቱ በፊት እንደ 11 ሰዓት ገደማ በተፈጸመ ጥቃት ነው ወታደራዊ ቁሳዊ ጉዳት የደረሰው። በተለይ በሚሊሻ አባላት እና በአድማ ብተና አባላት ላይ ከፍተኛ ጉዳት ደርሷል። የጉዳት መጠኑ በውል በዝርዝር አልታወቀም። ከማለዳው 11 ሰዓት ጀምሮ በአካባቢው እንደዚሁ ውጊያዎችም እንደነበሩ ነው መረጃዎች የሚገልጹት። ይሄ የተፈጸመበት ልዩ ቦታው ደቅ ተብሎ የሚጠራ ቦታ እንደሆነ ነው። እንግዲህ መረጃዎች የሚያሳዩት በወረዳው ደቅ በተባለ ቦታ ካምፕ ላይ በተፈጸመ ጥቃት። ሌላው መረጃችን እንደዚሁ ወደ ደቡብ ጎንደር ፎገራ እና ደራ አካባቢ የሚወስደን መረጃ ነው። በደቡብ ጎንደር ደራ፣ ፎገራ፣ መነጉዘር፣ ሀገረ ሰላም፣ ዋንዛዬ አካባቢ ለሶስተኛ ቀን የቀጠለው ውጊያ እየተደረገ ነው ተብሏል። ዛሬም ውጊያው ቀጥሏል። ማለዳ ጀምሮ በአካባቢው ከፍተኛ ውጊያ አለ። በዙ 23 በሞርተር በድሽቃ የታገዘ ውጊያ ነው እየተደረገ ያለው የመንግስት ኃይሎች ቀጠናውን ከበባ ውስጥ በማስገባት ከፎገራም ከደራም ከላይ ከማህደረ ማርያም አቅጣጫዎች በተለያዩ ቦታዎች ከበባ ማድረግ አካባቢን ለመቆጣጠር የሚያደርጉት ጦርነት ሲሆን የፋኖ ኃይሎች ደግሞ ከባህር ዳር ጎንደር የሚወስደው ዋናው መንገድ ጉማራ አካባቢን እሱን ለመቆጣጠር የሚያደርጉት ጦርነት ነው ለሶስት ቀናት በቀጠለው ጦርነት እስካሁን ድረስ እንግዲህ ስድስት የአድማ ብታን አባላት ወደ ፋኖ ስለመቀላቀላቸው ከዚህ አካባቢ የተገኙ መረጃዎች ያሳያሉ። ከአንበሳሜ ተጨማሪ ኃይል እያጓጓዙ ነው የመንግስት ኃይሎች። ከሐሙሲትና ከአንበሳሜ የፋኖ አባላት እንደዚሁ አጸፋ ምላሽ እየሰጡ ነው የሚገኘው። ውጊያው ሶስተኛ ቀኑን ይዟል። ዋንዛዬ ጉማራ ድረስ እንደዚሁ የከባድ መሳሪያና የውድ መሳሪያዎች ድምፅ ይሰማል ነው የተባለው። በተመሳሳይ በዚሁ በደራ ቀጠና ልጫ፣ አርብ ገበያ፣ ገላውዲወስ ተብሎ በሚጠሩ አካባቢዎችም ትላንትና መሻሹን ውጊያ ሲደረግ ነው ያመሸው። ከስቴ መካነ ኢየሱስ አንደኛው አቅጣጫ፣ ሁለተኛው ከደብረታቦር ማህደረ ማርያም ወደ ገላውዲወስ እና ወደ ልጫ አቅጣጫ ከተንቀሳቀስ የመንግስት ኃይል ጋር በአካባቢ ውጊያ ሲደረግ ነው ያመሸው። በዚህ ውጊያ ብዙ 23 ሞርተር ድሽቃን ጨምሮ የመንግስት ኃይሎች ተከታታይ ተኩስ እያደርጉ ነበር። የደረሰው ጉዳት ግን በዝርዝር አልታወቀም። አመሻሹ አንድ ሰዓት ገደማ ውጊያው ቆሟል። ዛሬም ግን በአካባቢው በጠዋት የሞርተር እና የዙ 23 ድምፅ ይሰማል። ያጸፋ ምላሽ ግን አልሰማንም ነው ያሉት የመረጃ ምንጮች። ሌላው ከስምሪት ቀጠና የሚወጡ የመንግስት ወታደሮችን በተመለከተ ባሳለፍነው 24 ሰዓት ግብናት፣ ቋራ፣ መተማ፣ መቀጠዋ፣ አርማጭሆ፣ ደራ እና ፎገራ አካባቢዎችን ጨምሮ በተለይ በጎንደር ቀጠና በርካታ ቁጥር ያላቸው የመከላከያ አድማ ብታን አባላት ከስምሪት ቀጠና በመውጣት ወደ ፋኖች ስለመቀላቀላቸው ነው መረጃዎች የሚያሳዩት። በትላንቱ የመረጃ ጊዜ እንደነገርኳቸው መተማ አካባቢ ያለው ሁኔታ በተመለከተ የአድማ ብተና አባላት ስምሪት ውስጥ እንዳይገቡ ተደርጓል፣ ወደ መከላከያ ካምፖች እንዲገቡ ተደርገዋል። እንዲሁም ደግሞ ካምፖቻቸውንም እንዲቀይሩና ወደ ሌላ ስምሪት ይሰጣቸዋል በሚል ወደ ካምፕ እንዲመለሱ ተደርጓል። ይህ እንግዲህ በአካባቢው በአድማ ብተና አባላት ላይ በቅማንት ታጣቂዎች የደረሰውን ጥቃት ተከትሎ የአድማ ብተን አባላት ያሉበትን ቁጣና መከላከያ በአሻጥር አስመትቶናል የሚለውን ጉዳይ በተመለከተ የአድማ ብተን አባሉ ሊበተን ይችላል የሚል እና ትላንትም ቀደም ብሎ በመከላከያ አባላት ላይ ጥቃት አድርሰው ወደ 15 የሚደርሰው የአድማ ብተን አባላት ከአካባቢ ፋኖች ጋር መቀላቀላቸውን ተከትሎ በአካባቢው አድማ ብተና ከስምሪቱ ውጭ እንዲሆን ተደርጓል። እንግዲህ ውሳኔ እስኪወሰን ድረስ ነው። የአድማ ብተና አዛዡ እና የዞኑ ብልጽግና እንደዚሁ ከመከላከያ ኮማንድ ፖስት አባላት ጋር ከላይ እንደነገርኳችሁ አልተግባቡም። ዛሬ መከላከያ በታጣቂዎች ተወሰዱብኝ የቡድን መሳሪያዎች ከመለሱልኝ የሚፈልጉትን ማድረግ ይችላሉ የሚል አቋም መያዙን ተከትሎ ነው አለመግባባት ተፈጠረው። ወደ ሌሎች መረጃዎች ስቀጥል ወደ ራያ ቆቦ የሚወስደን መረጃ ላስከትል። በራያ ቆቦ በመድፍ ድብደባ አብያተ ክርስቲያን ወድሟል፣ ጉዳት ደርሶበታል። ከባድ ጉዳት አስተናግዷል የተባለው ቤተ ክርስቲያን ኩቢ ቀረንሳ ቅዱስ ጊዮርጊስ የሚባል ቤተ ክርስቲያን ነው። በመድፍ ተመቶ ከፍተኛ ጉዳት አስተናግዷል። ቤተ ክርስቲያኑ ጣራው ፈርሷል፣ ወድሟል። ከቤተ ክርስቲያን ባሻገር በሰዎች ላይም እንደዚሁ ንብረት ጉዳት ደርሷል። አራት ሰዎች ቆስለዋል። አንድ ታዳጊ ክፉኛ ቆስሏል። በሕይወት የመትረፉ ነገር አጠራጣሪ ነው ተብሏል። ከእርጎ ከሆርማት ከራዶም ከጮቢበር ነው ወደ አመያ ሸዎች ተኩለሽ ደጋማ አካባቢዎች ተከታታይ የመድፍ ድብደባ እየተደረገ ያለው። የሞርተር የድሽቃ ድብደባዎችም እንደዚሁ አሉ ነው ያሉት። በዚህ አዳፍኝ እየተፈጸመ ባለው ጥቃት የደረሰው ጉዳት በዝርዝር አልታወቀም። አጸፋ ምላሽም ዛሬ ያልተሰጠውም መከላከያ በዘፈቀደ ነው የከባድ መሳሪያ ድብደባ እያደረገ ያለው ነው የሚሉት እንግዲህ ቤተክርስቲያን በዚህ በተለይ በጦርነቱ ውስጥ ዋና ግፍ ቀማሽ ነች ከፍተኛ በደል ከተፈጸመባቸው ተቋማት ተቋማዊ አደረጃጀት ውስጥ አንዷ ቤተክርስቲያን ነች በርካታ ሃይማኖት አባቶች ታስረዋል አብያተ ክርስቲያናት እንደዚሁ ጉዳት ደርሶባቸዋል ለወታደራዊ አገልግሎት የዋሉ ገዳማት አሉ። መነኩሳት ተጨፍጭፈዋል። የአብነት ተማሪዎች እንደዚሁ ተገድለዋል። በጅምላ እና በተናጠል በርካቶቹ ታስረዋል። በቤተ ክርስቲያን ላይ እየተፈጸመ ያለው እንግዲህ ጥቃት አብሮ የቀጠለ ነው። ይህም ሆኖ ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ አቋም ሲወስድ አይታይም። እንዲሁም ደግሞ በገዳማት ላይ በሚፈጸሙ ጥቃቶችም የአባቶች ሰሞኑን ዝቆላምና አካባቢው እንኳ ተጨፍጭፈዋል ይህንም በተመለከተም ቤተክርስቲያኗ መብትና የመናኑን መብት ለማስከበር የምታደርገው እንቅስቃሴ እዚህ ግባ የሚባል አይደለም። አሁን ደግሞ እንደ ፖለቲካዊ መዋቅሩ የቤተክርስቲያኗ መዋቅርም እንደዚሁ በናብይ ፍላጎት ስር ወድቋል። ይሄ መሆኑን ተከትሎ ቤተክርስቲያኗ ከፍተኛ ጥቃት እየተፈጸመባት ነው። ወደ ወልዲያ የሚወስደን መረጃ ላስከትል። ወልዲያ የግልና የመንግስት ተሽከርካሪዎች ለወታደራዊ ግዳጅ እየዋሉ ነው የሚል ነው በዋናነት የግል ተሽከርካሪዎች ነዳጅ ሞልታችሁ ለግዳጅ ዝግጁ አድርጉ ተሽከርካሪዎቻቸውን በሚል ከወታደራዊ ባለስልጣናት እና ከፖሊስ አዛዦች እንደዚ ትእዛዝ ደርሶናል ነው የሚሉት ይሄ እንግዲህ ተሽከርካሪዎቻችን በዘመቻ ቢወድሙብን ማን ኃላፊነቱን ይወስዳል ስንል ምላሽ የሚሰጠን የለም እንኳን የእናንተ ተሽከርካሪ ሰውም እየሞተ ነው የሚል ምላሽ ነው እየተሰጠን ያለው በዚህ ምክንያት ችግር ውስጥ ገብተናል ወታደራዊ ግዳጅ ረዘም ላለ ጊዜ ሊሆን ይችላል የሚልም እንደዚሁ አስተያየት ተሰጥቶናል። ከተማ ውስጥም ለሌሊት ፓትሮልም ሊሆን ይችላል። ስለዚህ ግዳጁን እንድወጡ ተሽከርካሪዎቻችሁን አምጡ የሚል ምላሽ ነው እየተሰጠን ከአሁን በፊት ለግል ግዳጅ ተብለው የተወሰዱ ተሽከርካሪዎች የግል ተሽከርካሪዎች ለወታደራዊ ግዳጅ ማለት ነው ወድመዋል። እስካሁን ድረስ ኢንሹራንሶችም ምላሽ አልሰጡም። ወታደሮችም እንደዚሁ ጥለዋቸው ነው የሚመጡት። ተሽከርካሪዎቹን ያለአግባብ ጉዳት ቢደርስባቸውም ባይደርስባቸውም በጥንቃቄ ስለማይዟቸው ለከፋ ድህነት እየተጋለጥ ነው። በባንክ ጭምር ያገዛናቸው ተሽከርካሪዎች ናቸው ነው የሚሉት። የባንክ ተሽከርካሪዎችም ጭምር እየተወሰዱ ነው ተብሏል። እዚሁ ወልዲያ የእጁ ገነት ተብሎ የሚጠራ ቀበሌ አካባቢ አገልግሎት ፈላጊዎች ከፍተኛ እንግልት እየደረሰብን ነው፣ በቀበሌው ከፍተኛ ሙስና እየተፈጸመ ነው ሲሉም እንደዚሁ መረጃ ደርሰዋል። ለመታወቂያ ለማውጣትና መታወቂያ ለማሳደስ ያለው የሙስናን በተመለከተ እንደዚሁ ጥቆማ ሰጥተዋል። በዚህ ብልሹ አሰራር ተገልጋዮች ላይ ከፍተኛ ቅሬታ ፈጥረዋል የተባሉትን የአስተዳደር አባላት ስንጠይቃቸው ሕግና ስርዓት ከፈረሰ ረጅም ጊዜ ሆኖታል፣ ሕግና ስርዓት ያለበት ቦታ ሂዳችሁ ፈልጉ ይሉናል ነው ያሉት። እንግዲህ ከወልዲያ የመጣ መረጃ ነው። ሌላው ወደ ጎረቤት ኬንያ የሚወስድን መረጃ ላስከትል። ወደ ጎረቤት ኬንያ በትላንትና በተጀመረው አንደኛ ዓመቱን በያዘው የአንደኛ ዓመቱን ለመዘከር በተደረገ የተቃውሞ ሰልፍ ስምንት ሰዎች ተገድለዋል፣ ከ128 በላይ ሰዎች ደግሞ ቆስለዋል እና ሆስፒታል ገብተዋል፣ ተይዘው ታስረዋል ነው የተባለው። ባለፈው ዓመት በዚህ ሰዓት የኬንያ መንግስት የታክስ ጭማሪ ያደርጋለሁ በሚል ረቂቅ አዋጅ ባቀረበበት ጊዜ ለበርካታ ቀናት የቆየ ተቃውሞ ተደርጎ ነበር። በዛም በርካታ ሰዎች መገደላቸው ይታወቃል። ትላንትና በኬንያ የተለያዩ ከተሞች እንግዲህ ዋና ከተማውን ናይሮቢን ጨምሮ የወደብ ከተማ ሞምባሳን ጨምሮ ሰልፎች ይደረጉ ነው የዋሉ። ትናንትና ፖሊስ በወሰደው እርምጃ ስምንት ኬንያውያን ተገድለዋል። ባለፈው ዓመት ያለውን ለማሰብ እየወጡ ነው። እንግዲህ በኢትዮጵያ ውስጥም ከፍተኛ የሆነ እንዳ ጭማሪ ዋጋ ይኖራል። ከሐምሌው ጀምሮ ደግሞ በታይቶ የማይታወቅ ሁኔታ የኑሮ ውድነት ሊጨምር ይችላል ነው እየተባለ ያለው። ምናልባት ኢትዮጵያን እንግዲህ ካለው የኑሮ ጫና አንጻር መንግስት በነዳጅ ላይ ያለውን ድጎማ እንዳያነሳ ጫና ማድረግ የሚያስፈልግ ይመስላል። ከዛ ውጭ ግን አሁን ባለው ኑሮ ውድነት ላይ ከዚህ የባሰ ሁኔታ ቢመጣ የዜጎች ተስፋ ምንድን ነው የሚለው እንግዲህ አብሮ ሊነሳ የሚገባው ጉዳይ ነው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላች በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገናኝ መልካም ጊዜ